በስሜ እኔ ምንም ነገር የለም። እኔ አሁን የምፈልገው ማለት ሳይድ በስሜ የሆነ ነገር እንዲኖር ነው በቃ፣ የሆነ የሚይዘው ንብረት ሊኖረኝ ይገባል በአዩ ስም። ስለዚህ ሱመያ ምንድን ነው ያለች? አትፈልገኝ። ብትፈልገኝም አታገኘኝም ከአሁን በኋላ ለዘላለም። እኔ እናንተ አብረን አንመለስም፣ እንዳትከተለኝ ብላለች ሱመያ እንዳትከተለኝ፣ እንዳመጣብኝ አልመጣም ስላለችን፣ እሱ የሱመያ ቤት እንዲሁ ከሚቀመጥ የእሷን ቤት በስሜ ታዞራ የማንን የሱመያ እዚህ ያለው ቤት በስሜ ማዞራ የሱመያ አንተ የሆነ ነገር ብትሆን እራሱ እኔ ያቺ ሚስቱ ጥላው ጠፍታለች እኔ ሁለተኛ ሚስቱ ነኝ ብዬ ይሄ ቪዲዮ ማስረጃ አለ ያሳይቼ እኮ መጋት ከዛችኛው ጋር ተፋቷል እኔ ብቻዬን ነኝ ምንም የለኝም ብዬ ይሄ ቪዲዮ ያሳያለሁ የሱመያ ቪዲዮ አለ አይደል እሱ ማስረጃ አሳይቼ ጥላው ሄዳለች አልፈልግም ብላለች ብዬ እኮ ወርሼ መኖር ይችላል ወርሼ ንብረቱን እንዳለ ጉድ መጣ ጉድ መጣ፣ ገንፎ ዛፍ ላይ ወጣ። ለሀገሬ ሰው እያደር እያደር በቃ ቀን በቀን ጉድ እየጨመረ እያየን ነው። ለሱመያ የገዛኸውን ቤት በስሜ ያድርግልኝ፣ አንተ የሆነ ነገር ብትሆን እኔ የተፈሳለሁ ሁን እያዩ እነሱን አይተው እስልምና ስርዓቱን እየተቹ ያሉ ሰዎችን አይቻለሁ። ይሄ ደግሞ ያው በእነሱ ምክንያት እምነቱን እያስወቀሱ ነው ማለት ነው። በመጀመሪያ ደረጃ ማለት የምፈልገው ነገር እነሱ እኔ እኔ ስመለከታቸው ከእምነቱ ከስርዓት ከእምነቱ ስርዓት ውጭ ናቸው ብዬ ነው የማምነው ሀቂቃ እምነቱ ስርዓቱን በደንብ አውቀውት ቢሆን ኖሩ እኔ ፍቅር ባንጸባረቁ ፍቅር ባየን ከእነሱ። እነሱ በራሳቸው ስሜት እንጂ በሃይማኖቱ ስርዓት እየተመሩ አይደለም ማለት እፈልጋለሁ። መውቀት ስትፈልጉ መተቸት ስትፈልጉ እነሱንና እነሱን ብቻ ታች እምነቱን አትንኩ ማለት ትፈልጋለሁ። ሀቂቃ ማለት ነው። በጣም ንውም ያነድደው ከአሁን በፊት ወንድማችን አብዱራሂምን ቪዲዮ ሰርቶ ነበር። ሰይድ እንደዚህ አት አድርግ እምነቱን የሆን በቀ ያስተች ነው ምናምን የሚል ቪዲዮ ሰርቶ ነበረ አብዱራሂም ማለት ነው። እና በዚህ መንገድ እንደዚህ ሲሉ ቪዲዮዎችን ስላየው ነው ጋይስ አምሮ የማይቀበለው ነገር ሁለት ሶስት አራት የሚለው አምሮ የማይቀበለው ነገር ሴቶችን መጫቆን ምናምን የሚል ቪዲዮ አይቻለውና ለዛ ነው እንደዚህ ያልኩት ስትተቹ እነሱን ብቻ አይታችሁታችሁ እነሱ በسرዓቱ እየተጓዙ ስላልሆነ አሰላሙ አሌይኩም ወራህመቱላሂ በረካቱ ውድና የተከበራችሁ ሀያት ፋሚሊ ቤተሰቦች እንዴት ናችሁ በያላችሁበት ያለ መዳርቻ ሰላማችሁ በዝት ይበልልኝ እንዲሁም ክርስቲያን ቤተሰቦቼ ሰላም ሰላም ሰላም ብያለው ሰላማችሁ ይብዛ በእያላችሁበት ያለ ለዚህ ቻናል እንግዲህ አዲስ ከሆናችሁ ቤተሰብ እየሆናችሁ መቀላቀል እንዳትረሱ። እንግዲህ እንደተለመደው ማለቂያ የሌለው ጉድ በየቀኑ የምናየው ጉድ፣ የጥንዶቹ ጭቅጭቅ፣ ንትርክ እንደቀጠለ ነው። ዛሬም በእነሱ ቪዲዮ ነው የመጣሁት ማለት ነው። ውድ ቤተሰቦቼ፣ በመጀመሪያ ደረጃ ሰይድ በዚህ ልክ በማይጠበቀው ቦታ በዚህ ልክ ዘቅጦ፣ እየዘቀጠ እየዘቀጠ ነው ያለው በዚህ ደረጃ የሚጠበቅ ሰው አልነበረም። እውነት ለመናገር ማለት ነው በዚህ በእንደዚህ አይነት ቦታ ላይ የሚጠበቅ ሰው አልነበረም፣ ሀቂቃ ግን ዘቀጠ በራሱ ጊዜ። እኔ እዚህ ጋር ጥያቄ የሆነብኝ ነገር በዚህ ልክ የሚቅለሰለሰው ልጅቷ ዛሬም ያለችውን ነገር አይታችኋል። ንብረት ባለፈም ጎንደር እንደሄደ የሆነ ነገር ቢሆን ቤት ኪራይ ማን ይከፍልልኛል ብላ ለቤት ኪራይ ስትጨነቅ ነው ያየ ነው። ዛሬም ደግሞ ቤት የሆነ ነገር ቤት ግዛልኝ ወይም በቃ የሆነ ነገር አድርግልኝ። በስሜ በራሴ ስም የሆነ ነገር እንዲኖረኝ እፈልጋለሁ። አንተ እዛ እዚህ ስትል የሆነ ነገር ብትሆን፣ እኔ እኮ በቃ ምንም መፍሰሻ የለኝም፣ ምንም አሊያስኩም ነው። ወይም ደግሞ የሆነ ነገር ብትሆን ማስረጃ አቅርቤ ከዛችኛዋ ሚስቱ ጋር አልፈልግም ብላ ሄዳለች፣ ተለያይተዋል፣ ምናምን ብዬ መውረስ እችላለሁ። እንደዛም እያለች ነበር። አስቡት የሆነ ነገር ብትሆን የሆነ ነገር ብትሆን ትላለች። በቃ እሷ እንደምትኖር ቆይ እኔ ስለ ሌላ ሰው እኔ ስለ ራሴ ምን አውቃለሁ? የሁላችንም ነፍስ በፈጣሪ እጅና ያለችው አይደለም? የሆነ ነገር ብትሆን እያለች እሱ ላይ የምታሟርተው እኔስ የሚለው ማለቴ በቃ እንዴት አስባ ነው? እሷ ኗሪ ናት፣ እሱ ግን የሆነ ነገር ቢሆን። እሷ ያሳሰባት ነገር የሆነ ንብረት ሳትይዝ የሆነ በስሟ የሆነ ነገር ሳያደርግላት የሆነ ነገር ቢሆን ያስጨነቃት ነገር ያ ነው። በግልጽ እና በግልጽ ይታያል። በግልጽና በግልጽ በቃ ይህ ነው ንግግሯ። ሰኢድም ይህን ነገር እያዳመጠ በቃ ነገሩ እኔ እንጃ ብቻ ወላሂ በቃ የሆነ ነገር እንደሚሆን እሷ ምንድን ነው ማለቴ ምን አይነት ምን አይነት መረጃ ኖሯት ነው ማለት እኔ እንጃ ብቻ ግራ ገባኝ እኮ ጋይስ እና እንደዚህ እየሆነች ሰኢድ እየዞረ የሚቅለሰለስበት ነገር በቃ እነሱ የሸፈኑለት እሷ ጋር የተሸፈነለት ነውር አለ ወይስ በቃ የያዙበት ሚስጥር አለ እኔ ያልገባኝ ምን እንደሆነ እንዴ በፍቅር ነው እንጂ በቃ የሆነ ነገር ካደረክልኝ በደስታ ፍቅራችንም አጣጣም እንችላለን አለች በግልጽ ገንዘብ ከሌለ ፍቅር በቃ ፍቅር ጥሩ ፍቅር ማሳለፍ አንችልም ነው በግልጽ ማለት ነው ይህንን እየተባለ ለምንድን ነው እንደዚህ የሚሆነው? ለምንድን ነው እንደዚህ ቀለል ቀለል እያደረገ የሚያልፈው የሚለው ነገር ለእኔ ጥያቄ ነው። እውነት ለመናገር ማለት ነው። ምንድን ነው እሷ ዘንድ የሆነ ነገር የሆነ በቃ እሱ በቃ እሱን የሚያሳፍር ወይ የሆነ የደበቀችለት ሚስጥር አለ ወይስ ምንድን ነው ያለው ነገር? እንደዚህ አይነት ጥያቄ አልመጣባችሁም ጋይስ? በቅንጭላታችሁ ላይ እንዴ እንደዚህ በግልጽ እየተናገረች ገንዘብ ከሌለ ደስተኛ ሆኖ መኖር አይቻልም እያለች የሆነ ገንዘብ የሆነ ነገር ካደረግክልኝ በቃ ደስተኛ ሆነን ሕይወታችንን መኖር እንችላለን አለች። ገንዘብ ከሌለ ደስተኛ መሆን አልችልም ማለት ነው። ሶ ይቺ ልጅ የቀረበችው ለገንዘብ ነው። ገንዘብ ከሌለ መኖር አልችልም እያለች ነው እንዴ? እንዴት እንደዚህ ሊሆን ይችላል? እና እኔ ብቻ በጣም እየተገረምኩበት ነው። በጣም እየተገረምኩበት ነው። ዛሬማ በቃ መግቢያ ላይ እንዳያችሁት የሱመያን ቤት በእኔ ስም አድርግልኝ። በቃ የኔ በአዩ በሚለው በራሴ ስም የሆነ ንብረት እንዲኖረኝ ይፈልጋለሁ። አይ ካልክ ደግሞ አንድ ሶስት ሚሊየን ብር በባንክ በአካውንቲ አስገባልኝ። አዳምጡ እንግዲህ፣ ቤተሰብ ስላለ አይደለም የእኔ ቤተሰብ ቤት እንድገዛልኝ ይፈልጋል። ቤት እንድገዛልኝ። አዎ፣ አይ እኔ ቤቱን ምናምን አልፈልግም፣ ቤት አልገዛልሽም ምናምን የምትለኝ ከሆነ ደግሞ አንድ ሶስት ሚሊዮን በአካውንት ያስገባል። አንድ ሶስት ሚሊዮን። አሁንም ታውቂኛለሽ ሱመያ፣ ልጆቼ ፍለጋ ስዞር ብዙ ብር እያጠፋው ነው። እኔ ደግሞ በቅርብ ደግሞ ሪል ስቴት ገዝቻለሁ፣ ዲኤምሲ ሪል ስቴት ቤት ገዝተናል አይደለ። እሱም እየተገነባ ነው። ቢያንስ ከአመት ከአምስት ወር በኋላ ይደርሳል። እስከዛ ቤት ክራይ ውስጥ መከፍለው እኔ ነኝ። እዛን ጊዜ እዛን እንገባለን። ቤተሰብሽ ነው እንደዚህ ብለሽ አሳመኝኝ። እንደ ሰማችሁ ነው እንግዲህ። አይ ቤት መግዛት አልችልም፣ አሁን ላይ ቤት ለመግዛት አቅሙ የለኝም ካልክ፣ አንድ ሶስት ሚሊዮን ብር በአካውንቴ አስገባልኝ። እሱ የሷ ሆኖ እሷ ጋር እየኖረ ገንዘብ መያዝ ለምን ፈለገች ነው፣ በስሟ የሆነ ገንዘብ መያዝ ለምንድን ነው የፈለገችው? እንደዚህ በግልጽ የሆነ ገንዘብ ወዳድ ነኝ ያለ ገንዘብ መኖር አልችልም እያለች፣ እሱስ ለምንድን ነው ነገሩን የሆነ ቀለል ቀለል እያደረገ ሊያየው የቻለበት ምክንያቱ ምንድን ነው ነው የእኔ ጥያቄ። እና ውድ ቤተሰቦቼ እንግዲህ ለሱመያ የተገዛው ቤት የሱመያና የልጆቼ ነው እንጂ እኔ እንኳ አደለም በህይወት ቆሜ ብሞት ራሱ የሱመያ ነው እያለ ቆየና መጨረሻ ላይ አይ እስቲ እንግዲህ በቃ ካልገዛህልኝ አይሆንም ስትለው መጨረሻ ላይ ምን ቢል ጥሩ ነው። በቃ እስኪ ሱመያ ይሄን ቪዲዮ አይታ ትመጣለች እመጣለሁ፣ ትላለች ወይስ ምን ትላለች የሚለውን ነገር አይተን እናየዋለን። አላት ማለት ነው። ሱመያ ልትሄድ እነሱ ጋር ቤቱን አዩ እንዳትወስድባት። ሱመያ ልትሄድ የማይሆን ነገር ነው። እንደማይሆን እንደማይሆን ታቃላችሁ። ሀቂቃ ማለት ነው። ከዚህ እብድ ጋር ማነው የሚኖረው? ሰይድ፣ የገባህበትን ራስህ ራስህ ኑሮው፣ እንጂ በጣም ከባድ ነው። የሰውን አካል እስከ ማጉደል ድረስ የወንድ ልጅ ወንድ ልጅ ላይ ሰንዝራ አካሉን እስከ ማጉደል ድረስ የደረሰች ሴት ጋር መኖር በጣም ከባድ ነው እውነት ለመናገር። እና ደግሞ ውድ ቤተሰቦቼ፣ ሌላ ደግሞ ጥያቄ የፈጠረብኝ ነገር፣ ከአሁን በፊት ኦመር ቪዲዮ ለቆ ነበር። ማስክ እንደዚህ ለብሶ ምናምን አዩ። ሱመያ ለሱመያ ሰኢድ ለሱመያ ገዛው ቤት ውስጥ ገባች፣ ሰራተኛ ቀጥራ እንደ ልቧተ እንደላቃ እየኖረች ነው ብሎ ቪዲዮ ሰርቷል። ካስታወሳችሁ ማለት ነው። እኔ አሁን እዛ ማለት የምፈልገው ነገር ኡመር እየዋሸ ነው ወይስ እነሱ አሁን ውስጥ ላይ እየኖሩ ይሄን ቪዲዮ የቆየ ቪዲዮ ነው ለኛ እያደረሱ ነው ያሉት? ይሄ ጥያቄ የሆነብኝ ነገር ይሄ ነው። ምክንያቱም ኡመር እንደዚህ ተሸፋፍ ነው ሄዶ በቃ በኪራይ ይመረኛል ብላ ሰኢድ ለሱመያ ገዛው ቤት ውስጥ አዳማ ላይ እዛ ገብታ እየኖረች ነው ብሎ ቪዲዮ ሰርቷል። ኡመር ነው የዋሸው ወይስ እነሱ ናቸው ወይስ የቆየ ቪዲዮ ነው ለእኛ እየለቀቁልን ያሉት? ይሄ ቪዲዮ ማለቴ እዛው ቤት ውስጥ እየኖሩ ነው ይህን ቪዲዮ የለቀቁልን ምንድነው? ማለቴ ይሄ በጣም ጥያቄ ፈጥሮብኛል ጋይስ። ኡመርንም ስለምከታተለው ኡመር ቪዲዮ ከሰራልን ትንሽ ቆየ ቀናቶች ተቆጠሩ። ሰኤድ ወደ የት ነው ወደ ማን ነው ሀሮ ምናምን ወደ ሀሮ ሀራማያ እንደሄደ ነው። እዛ ቤት ገብታለች አዩ ከሱመያ ቤት ገብታለች ብሎ ቪዲዮ የሰራው ማለት ነው። እነሱ ደግሞ ዛሬ ሱመያ ይህን ቪዲዮ ትየውና የምትለውን ነገር አይተን ከዛ እናየዋለን። እና ያለው ቤቱ ደግሞ ያው በፊት ያየ ነው ቤት ነው። አሁን እዛ ቤት ውስጥ ሆነው ነው ቪዲዮ የሚሰሩት፣ አላቅም ይሄ ነገር በጣም አምታቶኛል ማለት ነው ጋይስ፣ ምክንያቱም ዑመር እንደዛ ብሎ ስለነበረ እና ውድ ቤተሰቦቼ በጣም ነው የሚገርሙት፣ ብቻ በጣም ነው የሚገርሙት ሀቂቃ ማለት ነው። እኔ በቃ አካሄዳቸው አንዳንድ ቪዲዮዎች እያየው ነበር እነሱን ተገና አድርገው እምነቱን እምነቱን እየተቹ ቪዲዮ አይቻለሁ ማለት ነው። ወላሂ ሰይድ ነገሩን መቋጫ ብታበጅለት መልካም ነው መልካም ነው ብዬ አስባለሁ። ሀቂቃ ማለት ነው። በእንደዚህ አይነት ቦታ ላይ የምትጠበቅ ሰው አልነበርክም። እንደዚህ ዘቅጠ ወርደ እያየንህ ነው ሀቂቃ ግን በቃ እነሱን እያዩ እነሱን አይተው እስልምና ስርአቱን እየተቹ ያሉ ሰዎችን አይቻለሁ። ይሄ ደግሞ ያው በእነሱ ምክንያት እምነቱን እያስወቀሱ ነው ማለት ነው በመጀመሪያ ደረጃ ማለት ፈልገው ነገር እነሱ እኔ እኔ ስመለከታቸው ከእምነቱ ከስርአት ከእምነቱ ስርአት ውጭ ናቸው ብዬ ነው የማምነው ሀቂቃ እምነቱ ስርዓቱን በደንብ አውቀውት ቢሆን ኖሮ እኔ ፍቅር ባንጸባረቁ ፍቅር ባየን ከነሱ። እነሱ በራሳቸው ስሜት እንጂ በሃይማኖቱ ስርዓት እየተምሩ አይደለም ማለት እፈልጋለሁ። መውቀስ ስትፈልጉ መተቸት ስትፈልጉ እነሱንና እነሱን ብቻ ታችሁ እምነቱን አትንኩ ማለት እፈልጋለሁ። ሀቂቃ ማለት ነው። በጣም ነው የሚያነድደው። ከአሁን በፊት ወንድማችን አብዱ አብዱራሂምን ቪዲዮ ሰርቶ ነበር። ሰኢድ እንደዚህ አታድርግ እምነቱን የሆነ በቃ እያስተቸ ነው ምናምን የሚል ቪዲዮ ሰርቶ ነበረ አብዱራሂም ማለት ነው። እና በዚህ መንገድ እንደዚህ ሲሉ ቪዲዮዎችን ስላየው ነው። ጋይስ አእምሮ የማይቀበለው ነገር ሁለት፣ ሶስት፣ አራት የሚለው አእምሮ የማይቀበለው ነገር ሴቶችን መጨቆን ምናምን የሚል ቪዲዮ አይቻለሁና እና አእምሮ የማይቀበለው ነገር ሁለት፣ ሶስት፣ አራት የሚባለው አእምሮ የማይቀበለው ነገር ሴትን መጨቆን የሚል ቪዲዮዎች አይቻለሁና ለዛ ነው እንደዚህ ያልኩት። ስትተቹ እነሱን ብቻ አይታችሁ ተቹ፣ እነሱ በስርዓቱ እየተጓዙ ስላልሆነ ይህን ነው ማለት እንፈልገው። እውነት ሳይድም የሆነ መቋጫ ብታበጅለት፣ ስትመላለሱ ስትመላለሱ፣ እናንተ በቃ ተመልካችም ምንም የሚማረው ትምህርት የለም ከናንተ፣ በቃ እየሰለቸ እያስጠላ፣ በዛ ላይ ደሞ የተከበረውን እምነት ስርዓት እያስተቻችሁ ስለሆነ ብትቋጩት መልካም ነው ብዬ አስባለሁ። እና ውድ ቤተሰቦቼ በያላችሁበት ሰላማችሁ ይብዛ። ይህን ነው ዛሬ ማለት የፈለግኩት። ቪዲዮን ካዳመጣችሁ ትክክለኛና ጥሩ ሀሳብ አስተያየታችሁ ኮሜንት ላይ ያስቀምጡ። እውነት በዛ ሀቂቃ ማለት ነው። እኔ እንደዚህ የሚሆነው ሰይድ ማን ነው እስኪ። ገንዘብ ከሌለ ገንዘብ በስሜ ከሌለ ደስተኛ ሆኜ መኖር አልችልም፣ ፍቅር መስጠት አልችልም እያለችው አብሯት የሚኖረው ማን ነው? ለዛ ነው በዚህ ልክ ለምንድን ነው ነገሩን ቀለል አድርጎ ያለፈው ትግስትም ልክ አለው። በግልጽ እየተናገረች በቃ የሆነ ነገር ካደረግልኝ ጣፋጭ ጊዜ ማሳለፍ እንችላለን፣ በስሜ የሆነ ነገር ካለ ደስተኛ ሆነን ሰዎችንም ጋር መጣላቱን መደባደቡን አቆማለሁ፣ ጣፋጭ የሆነ ጊዜ ማሳለፍ እንችላለን እያለች ካለ ገንዘብ ደስተኛ መሆን አልችልም፣ ፍቅር የለም እያለች በዚህ ልክ የታገሰበት ምክንያት ምንድን ነው? እንደገና ሱመያ ያፈራችውን ንብረት ነው ይሄ አሁን ቢሰጣት ለሷ በቃ ምን ያክል በቃ ምን ያክል እንጃ ብቻ አላቅም ከሱመያ ጋር ያፈራነው ንብረት ነው ካንቺ ጋር ወደፊት ሰርተን ለፍተን ይገዛልሻል ሲላት በቃ ወደፊት በምንሰራው ለሷ ትገዛለህ ይሄን ለኔ አድርግልኝ ነው በቃ ሙጭጭዬ ነው ካልሆነ አንድ ሶስት ሚሊዮን ብር በባንክ አስገባልኝ ይህ እንደዚህ በግልጽ እየተናገረች እሱ ዝም ሊልበት ነገሩን ቀለል አርጎ ሊያልፍበት የቻለው ምክንያቱ ምንድን ነው ነው የእኔ ጥያቄ። እና ውድ ቤተሰቦቼ ማለት የፈለግኩት ነገር ይሄ ነው። ዛሬ በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። እወዳችኋለሁ፣ አከብራችኋለሁ። ሀገራችንን ሰላም ያደርግልን። በሌላ ቪዲዮ እስከምንገናኝ ድረስ ቻው።